የትኛው ጥሩ ስራ ሰርታ ነው ኦዲንስ የሚፈልጋት? ኦዲንስ ይፈልግሻል፣ የሚወዱሻሉ ምናምን ትለው። ማንም አይወዳትም ምክንያቱም ዙምትን እያስተማራይ ስለሆነ ብልግናን እያስተማራይ ስለሆነ ምን ጥሩ ነገር ሰርታ ነው እኛ እሷን ልንወድ ምንችለው ማለት ነው። ማንም የሚወዳት የለም፣ ርግጠኛ ነኝ። አሰላሙ አለይኩም ራምትሎ በረካት። የወሰንሽው ነገር ትክክል ነው፣ ግን ውሳኔሽ ላይ የምትጸኝ ከሆነ በውሳኔሽ ላይ የምትራመጅም የምትሄጅበት ከሆነ ማለት ነው። ግን ችግሩ አንቺ አትሄጂም፣ ነገ ደግሞ ናፈቅኸኝ ብለሽ ትመጫለሽ። ዛሬ አብሮሽን አይታችሁ ታላ፣ እሱ ግን እንዲለያት አልፈለገም እንድትሄጂ መሄድም አልፈለግም ማለት ነው። ሚስትክናት የምትሻል እኮ ሄርሜላናት የምታፈቅራት ከሆነ መናገር ነው። አንቺ የምታፈቅር ከሆነ እኮ መናገር ነው። ችግር የለውም። ግን ባትሄጂ ምናም ሩታናና እንዴት ነው ሩታ ከባሏ ጋራ የምትላላት ሴት እንደ ጓደኛ ሳይሆን እንደ ፍቅረኛ ከማያደርጋት ሴት አንድ ሴት ልጅ ባሏን የሆነ ሴት የምታስማግጠው ከሆነች መማገጥ ማለት እኮ አብሮ መተኛት ብቻ አይደል። በአይንክ ራሱ ሴት እንደት ሰታ ይህ ራሱ አንድ መማገጥ ነው። እና እንደዚህ የሚያደርግን ሰው የምታደርግን ሴት ባሏ የሆነ የአንድን ሴት ባል የሆነ የምታማግጥ ሴት እንዴት ነው ሩታ የምትቀበላት እንዴት አርጋ ነው? ምናልባት ሩታ ልብ ይሄ ቅርታ ልብ ስላላት የዋ ስለሆነች በእርግን ልትቀበላት ትችላል። አንተም ያን ደካማ ጎናን ስለምታቅ ማለት ነው። እና አንተ ይህቺን ልጅ እኮ ከህይወትክ ማራቅ ነው ያለብህ፣ በቃ ከህይወትክ መውጣት ነው ያለባት። መመለስ የለባትም ህይወትክ ወይስ ስተካከሉ እንትን ይለዋል አትፈልገውም፣ ያንተ ህይወት ትዳርን አትፈልገውም። አትፈልገው ከሆነ እኮ ያቺንም ልጅ መተው ነው። ለም በሴት ልጅ ላይ ትጫወታለቅ? አንተ ራስም እንድትለይቅ አልፈለግም። አንቺ ደግሞ የምትወዱኝም የምጠሉኝም ለምት እኔ ወድጄሽም አላቅም። ሲጀመርማ የሰው ልጅ አይጠላም፣ ግን በስራው ደግሞ ይጠላል ማለት ነው። እኔ ወድጄሽም አላቅም ከመጣች ጀምሮ ምክንያቱም እንደ ጓደኝነትን ጓደኛ ነው ነው አምቲው፣ እንደ ጓደኛ አይደለም የምትሆኝው፣ አንቺ የምትሆኝው እንደ ፍቅረኛ ነው። ገባሽ ስሪ። የሰው ልጅ ስራ የለወት ካምፓኒ ነው። ግን የምትሰሩትን ነገር የሚያስተምር ነገር ነው ይሄ። ትክክል ነው ወይ? ራስሽን በዛ ቦታ ላይ ማየት አለብሽ። የምትሰሪው ስራሽ ነው የሚያስደብሽ ማለት ነው። የምትሰሪው ስራ ነው የሚያስረግጥሽ፣ ሌላ ነገር አይደለም። በምሰሪው ስራ ነው የምትረገጭው። አንድ ሰው ደግሞ ወደ ሚዲ ወደ ሚዲያ ሲወጣ ጥሩ ነገር ሲሰራ ይመሰገናል። ጥሩ ነገር ካልሰራ ደግሞ ይረገጣል ማለት ነው። አንቺም ደግሞ እንደዛ ነው። ጥሩ ነገር ስላልሰራሽ ትረገጫለሽ ማለት ነው። እና አንቺ ከሱ መለየቱ ደስ ባይልሽም መለየት አለብሽ። ምክንያቱም የልጅ ባለትዳር ነው። ለሩት ታዬ ያልሆነ ወንድ ደግሞ ለአንቺ አይሆንሽም። ገባሽ? ስለዚህ ይህን ደግሞ ራስሽ ማወቅ አለብሽ። ሰው ደግሞ ለአንቺ መንገር የለበትም ማለት ነው እና አብረሽ ደግሞ ስርዓትን ብትይዝ ይችላል፣ ባትግማማ ከዚህ በኋላ እኳ አንተ ለልጅክ ጥሩ ነገር ነው። ልጅግ ጥሩ ነገር ቪዲዮ ላይት የሚደሰትበትን ነገር ነው ማድረግ ያለብክ እንጂ የሚያስጠላ ቆሻሻ ቆሻሻ ስራ መስራት የለብም። ትላንትና እንደዛ ቆመ እየተካል ነገ ደግሞ ናፈከኝ፣ ተጨነቅኩ፣ ለኔም አልቻልኩም፣ አንቺም አልቻልሽም ብላችሁ ደግሞ ትመጡብናላችሁ ማለት ነው እና በዚህ ልክ ባትሄዱ በጣም ደስ ይላል። እዚህ ጋር ብታበቁት፣ እዚህ ጋር ብትጨርሱት ደስ ይለናል። ማለት እኛ እናንተ ጨረሳችሁ አበቃ በቃ ሁለታችሁ እኔ አብርሽና ሰላ አብርሽ ላይ ጥላቻ የለኝም፣ ግን በሚሰራው ነገር በጣም ነው የሚያስጠላኝ። ለምን ለሚስቱ ክብር የለው፣ ሚስቱን አክብሮ አያስከብርም ማለት ነው እና ሚስቱን የሚያስንቅ ወንድ አይመቸኝም። እዚህ ጋር ደግሞ ለወጣቱ ምንድን ነው የሚያስተምረው? ዙምትን የሚያስተምረውን ወንድ ደግሞ እኔ እሱን ልደግፉም ጀግናም ልለው አልችልም ማለት ነው። ባለጌ ባለጌ ነው በቃ ሁሌ ብልግና ነገር። የሆነ ስህተት ሲሰራ ስህተቱን እናገራለሁኝ። አመዝግ እሱን አሞግሱት፣ እንዲበሉት ምናምን እያላችሁ አሽቃብጡ ሰዎች መቼም አልደረገው። ጥሩ ነገር ከሰራ ግን አመሰግነዋል። ማለት የሆነ ሰው ሚዲያ ሲወጣ ሊተች ነው። ስለዚህ ይህ እሱ ደግሞ የሚሰራው ስራ እንዲተች ነው፣ ታዋቂ እንዲሆን ነው ይህን ስራ የሚሰራው ማለት ነው። ያው ሲተች ታዋቂ ይሆናል። እና እኛ እሱ ላይ ካልሰራን፣ እሱን ካልተቸን፣ እሱ ራሱ ታዋቂ እንደማይሆን እወቁ። ይህንን ማለት ነው አብዛኞቻችሁ የእሱ ዝንቦች የምትሳደቡ ማለት ነው። እና ሩታዬ ግን በነገራችን ጀግና ሴት ናት። እና ደግሞ የሩታን ፎቶ እዚህ ጋር መለጠፉ ለምን አስፈለገ? እዚች ጋር አምጥቶ